አሁን አወኩኝ፣ አወቅሽኝ አይደል? ወይ ዘመን ሜላትን መጫወቻ አድርገሻታል። እንዴት፣ ለምንድን ነው እስካሁን ያላባረረችሽ? እን ምን እያልሽ ነው አስቴር? ቆይ ወዴት ነው የምታባርራት? ምን አደረኩኝ ማማ አስቴር? ለነገሩ ምን ታደርጊ፣ ሁሉን ነገር እሺ እያለች አስለመደችሽ። እስኪ መጀመሪያ ተረጋጊ። ምኑን ተረጋግተሽ፣ ሰላምዬ ምንድን ነው ሰላም? እስኪ በምታወቂው አካሄድ ጠይቂያት፣ ምን ሆነሻል? ድሮም ለሰራተኛ ፊት መስጠት። ይሆ ልጅ ነኝ ብላ መምጣቷ ሳያንስ ደሞ አልጋ ላይ ትሞላቀቃለች። እንደ ማን መስላች ነው? አያቴ፣ እቺ ሰራተኛ አደለችም። እንደ ልጅ ነኝ አለች። ውይ እንደዛ መስሎች ነው እንደ አያቴ። እሷ እኮ በቴሌቪዥን አይተናት ፈልገን ያገኘናት ልጅ ናት። ምን ይቺ አው ምነው? የቀድሞስ? እሷማ ሰራተኛችን ናት። ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደና ነኝ። ዛሬ አዲስ ቪዲዮ እንግዲህ ና ላይ ድራማ 47 ትላንትና ነው የተለቀቀው። ትላንትና በደንብ ስላላደምኩ አሁን ይህንም ቪዲዮ እንግዲህ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ፣ ይህን ቻናል ከፍ ማድረግ ከፈለጋችሁ ለእናንተ ቀላል እንደሆነ ነው የምነግራችሁ። እንግዲህ ና ላይ ድራማ የማለት እናት ማታ የማለት እናት መታ በጣም እንግዲህ ለልጆቹ አስተያየት እየሰጠች ነው። ማናት የማለት ልጅ ማናት ሰራተኛ እስከ ማለየት እስከ ሚያቅጣ ድረስ ነው። እና ሀና ደግሞ አያታችን መጣች፣ ከአያታችን ጋራ ተዋወቂ ስትባል ሄዳ ነው እግሯ ላይ ወርቃ ስማ ከእሷ ጋር ትንሽ ተጨዋውታ አንዳንድ ነገር የማለት እናተ እባክሽ፣ ሁለተናችሁ ቤት ውስጥ ያላችሁት እኔ ያችኛዋ እንግዲህ ውዴ ተመልካች እና እስቲ ቁጭ ብለሽ አናግረኝ አንቺ ማን እንደሆንሽ ብላ የማለት እናት፣ እንግዲህ ሀናን ስትጠይቃት፣ ሀና ደግሞ በአሁኑ ሰዓት እትዬ ትመጣለች እና ቁጭ ብዬ እርሶን ማናገር አልችልም፣ እልቅ ምግብ፣ ቆንጆ ምግብ ሰርቼላችሁ ልምጣ፣ እልቅ ምግብ ሰርቼላችኋለሁ፣ ይሄንን ምግብ ላቀርብሎት ብላ እንግዲህ ሀና ተነስታ ሄዳለች። ከዛ በኋላ ደግሞ እርግብ ክፍል ሄዳ የሃና እናት እንግዲህ እርግብ ጋር አይ ማለት በጣም ብዙ ሰራተኛ በጣም ነው የምትቀርበው። ማለት ሰራተኛዋን አልጋ ላይ አስቀምጣ ምንድነው እንደዚህ አይነት ነገር ስትል እረ ተረጋጊ ብላ ሰላምዬ እንግዲህ የማለትን እናት በስማቸው እያጠራች ተረጋጊ፣ እንደዚህ አይደለም። እቺ በቴሌቪዥን ያገኘናት ናት። እቺ ደግሞ ያችኛዋ ደግሞ በፊት ሰራተኛ ነች። አሁን ደግሞ ልጅ ነኝ ብላ የመጣችው ተረጋጊ፣ እንደዚህ አይደለም ብላ ስታነጋግረት አይ እኔ ሁሉም ነገር እውነት እየመሰለኝ ማንን ልመን? ሁለቱም አንድ ናቸው፣ ሁለቱም ይመሳሰላሉ ብላ እንግዲህ ለሰላምና ስታስረዳት ነበረና እንግዲህ እስከ ክፍል ድረስ ሄዳ ያችኛ እባክሽ ልጄ ይቅርታ አድርግልኝ ስትላት፣ በመጀመሪያ እርሶ ቤት ገብተው ለምንድን ነው ሀናን ልጄ ያላችሁት? ምክንያቱም ምንድን ነው ነገሮቹን ሳታረጋግጡ ለምንድን ነው እርሶ የተናገራችሁት? ብላ ለማንኛውም ይቅርታ አድርግላችኋለው ይቅርታ አድርጌልሻለሁ ብላ ነው ተነስታ ትታ የሄደችው። ከዛ በኋላ ደግሞ ማለት ስትመጣ ስለ ሀና ሀና ጥሩ ቆዳዋን ጥሩ አድርገ ነው የመጣችው። ስለ ሀና ምንም ልታወርኝ አትችም እማዬ፣ ስለ ሀና እንኳን አንቺን እነ ሀና ሰላሜና ጋርም አልተግባባውም። በ16 ዓመቷ ነው ልጅን ከ በቴሌቪዥን ማስተዋት ያ ያገኘዋት። ስለዚህ ስለ ሀና ምንም ልረዳሽ አልችልም። የምወዳትን ልጄን እና የማከብራትን ልጄን አግኝቻለው ልጄነች ነገም፣ ዛሬም ልጄነች ብላ ማለት እንግዲህ እናቷን ለእናቷ እንኳን መልስ ለመስጠት ፈቃደኛ አይደለችም። ማለትን ትታ እናቷን ትታ እንግዲህ ማለት ውልቅ ብላ እንደወጣች እነሱ ቻናል ላይ ትረዳላችሁ ማለት ነው። ውድ ተመልካች እና እንግዲህ ነገሩ እንግዲህ ዛሬ ቪዲዮ ከተለቀቀ የዛሬው ቪዲዮ አይተን ግማሹንም ድራማው እንግዲህ በቀላሉ የሚለቀቅ አይመስለኝም፣ እና አይተን አብረን እንረዳለን። ይሄንን ቻናል እናንተም እንግዲህ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ እኔም በጣም ደስ ይለኛል ማለት ነው ውድ ተመልካች። ምክንያቱም አንድ ቻናል ከፍ ሲል የሰው ሞራልም በዛው መጠን ከፊልና ጥሩ አነጋገር ለመነጋገርም ተለምደላችሁ። ያለበለዚያ ውስጣችሁ ደስተኛ ሳይሆን ምንም ማስተላለፍ የምትችሉት ነገር ያለ አይመስለኝም። ውድ ተመልካች መታችሁ እንግዲህ ላይክ የምታረጉኝም ሁላችሁንም በጣም አመሰግናለሁ። ይኸው እንግዲህ እየቀጠለ ነው እና አዲሷ ልጅ ደግሞ ኩሽና ሄዳ ምን ለማለት ነው፣ ቅድም አያቴ ስታነጋግርሽ የምትስቂው ምን ነው? በየቦታው እኔ ስታይኝ የምትስቂው ያንቺ መሳቂያ አረግሽኝ ወይ ስትል ብላ እንግዲህ ሀና ኩሽና እየሰራች መጣ። ሀናን ስታነጋግራት እንግዲህ ሀና ደግሞ አያቴ ቅድም ያለችው አ እውነትሽን ነው። አያቴ ቅድም ያለችውን ነገር ትዝ ብሎኝ ስራዬን በክሽን ውስጥ እየሰራው ለዛ ነው ፈገግ የምለው። ታዲያ ምንድን ነው የምትዩው አንቺ ስትላት፣ አይ በየቦታ የቆምሽ ፈገግ እያልሽ እኔን የሰው መሳቂያ አረግሽኝ። ወይኔ እኔ እርግብ የአንቺ መሳቂያ ሆንኩ እንዴ? ስለዚህ አይ አይ በንግግርሽ እንኳን አይሞሮዬን ልትሰርቂ አትችይም፣ ግን የእኔን ታሪኬን እንደሰረቅሽ አይ ሞሮዬን ልትሰርቂ እንደማትችይው እወቂ። ስለዚህ እኔ እኔ እኮ የእናት አንጀት እኔን እንዲያመነ አታቂም አለቻት። ተስማም ስትል አይ እኔ ደግሞ የእናት አንጀት እኔን አልቀበልም ስላለኝ አንቺ እኔ ደግሞ ሁለት አባቶች ተቀብለውኛል። እኔ ደግሞ እንደ አንቺ ጥቅም ፈልጌ አይደለም ነገሩን እርግጠኛ ለመሆን ፈልጌ ነው እንጂ እነኝም ፋሚሊ ፈልጌ አደለም ስትለት፣ ወይኔ እኔ እርግብ በቁመቴ ገደልሽኛ አለቻትና፣ ግን እኔን ምንም እኔን ልትሰርቅኝም አትችም፣ አዕምሮ ላይም ልትረማመጅም አትችም። ግን ታሪክን ሰርቀሽዋላለችት። እንግዲህ እርግብ በጣም ተመሳይታ ስትወጣ ፈገግ ፈገግ ብለ ነው ወደ ሰራዋ ወደ ኮሽና ተመልሳ እየሳቀች እየሰራች ያለችው። ውድ ተመልካች እንግዲህ እዚህ ቪዲዮ ላይ እነሱ ቤትም ሄዳችሁ የምትሰጡትን አስተያየት እዚህ ጋር እናንተ ናችሁ የምታውቁት፣ እኔ አይደለም። እኔ ግን ቪዲዮን ሰብስክራይብና ና ላይክ ብቻ ማድረግ ነው። ውድ ተመልካች ሁላችሁንም እንግዲህ የምታዳምጡኝ ና የማታዳምጡኝም ሁላችሁንም አመሰግናችኋለሁ። ክብር በሉልኝ ክበሩልኝ። ቻናሉን ግን ብታሳድጉት ጥሩ ለወደፊት እናንተንም ሀገርንም ድሃንም የሚረዳ ቻናል ሊሆን ይችላል። ግን በልመና የሚሆን ነገር የለም እና እንግዲህ በጣም የሚገርም ቪዲዮ እየተለቀቀ ነው። የዛሬ ውጤት ምርመራውንም አብረን እንደምንከታተል ተስፋ አደርጋለሁ እና የማለት እናት ግን ልቧ አስጠንቅቆ ያውቃል። ልጅ ሀና ነች በቪዲዮ ማቀርባለች ማለት ነው። እንደዛ ነገር አንቺን እኮ ነው። ምንድን ነው የሚያስቅሽ? አያቴ ያለችሽ ነገር ሰላም ብዬ ነግራይ ነበር። እሱ ትዝ ብለኝ እኮ ነው። ይህን ያህል ምስቂብኝ፣ ንቀሽኛል ማለት ነው። እና ምን ልታደርጊ ነው? ቆይላ ምንድን ነው የምትፈታተኝኝ? እኔ እየተፈታተንኩሽ አይደለም፣ በቁሜ እየሳቅሽብኝ። ከዚህ በላይ መፈታተን አለ። መቼም እንደ ማልፈራሽ ደጋግሜ እነግርሻለሁ። እንድትፈሪኝ አንቄ ልግደልሽ? አረ እባክሽ፣ አንቆ መግደል እኮ ፎቶ እንደመስረቅ ቀላል አይደለም። ምን ለማለት ፈልገሽ ነው? እኔን አንቀሽ ለመግደል ጀግና መሆን ይጠይቃል ወይኔ እርግብ ጭራሽ ብለሽ ብለሽ እዚህ በቆምኩበት አበሽቂኝ ጀመር ጀምር ታሪኬን ዘርፈሻል ግን ያልገባች ነገር ስሜቴን መዝረፋ ትችኝ እማዬ ግን የእናትነት ስሜቷ ልጇ እኔ እንደሆንኩ ነው የነገራት እሷን አንድ ብለሽ ብትቆጥር እንኳን እኔ ባያቴና ባባቴ ይበልጭሻለሁ እውነታው ይሄ ነው ሰዎች የሚያወሩት ሳይሆን በምርመራ የሚገኘው ውጤት ነው እውነታው እሱማ ሊታይ ይቀርቧል ያኔ ምን እንደሚውጥሽ እናያለን አንቺን አንቆ መግደል ያን ያህል ከባድ ነገር አይደለም ግን እኔ በቁም እንድትሞች ስለምፈልግ አልገልሽም ሲጀመር የሚገለኝ የሚያኖረኝም ፈጣሪ ነው። እኔ ደግሞ በቁም የሚወሱ አይደለም።